ስሜ እያዋቢ ሳቅ ይባላል። የኢትዮጵያዊ ትምህርት ቤት ተማሪ ነኝ። በ2017 ዓ.ም የ12ተኛ ክፍል መልቀቂያ ፈተና ተፈትነው ከፍተኛ ውጤት ካመጡ ተማሪዎች ውስጥ አንደኛው ነኝ። አጠቃላይ ውጤት 574 ነው ያመጣኸው፣ ማቴማቲክስ ደግሞ መቶን ያመጣኸው እና ለዚህ ውጤት ምን አይነት ዝግጅት አድርገሃል? ያ ዝግጅቱ ኮንሲስተንት ነበረ ከመስከረም ወር አካባቢ ነበር ዝግጅት የጀመርኩት። ዝግጅት ከጀመርኩ ጊዜ አንስቶ እስከምንፈተንበት ቀን ድረስ አት ሊስት በቀን ሁለት ሰዓት ዴዲኬት አድርጌ የተለያዩ ትምህርቶችን በፕሮግራም አጠና ነበረ። እና በዝግጅት እና በሃርድወርክ የመጣ ውጤት ነው ማለት እንችላለን። በየዕለቱ የማት ያጠናን መንገድ ወይም ስትራቴጂ ምን አይነት ነበር ያ? ማትስ ብዙም እንደ ሌሎች ትምህርቶች ፕሮግራም አድርጌ አላጠናም ነበር። ነገር ግን በየቀኑ ኦልሞስት በየቀኑ ከትምህርት ቤት እንትን ኤክሰርሳይዞች ይሰጡ ነበር፣ የቤት ስራ ይሰጠን ነበረ እና ቤት እንደገባኝ እነዚህን የቤት ስራዎች እሰራ ነበረ እና በየቀኑ ፕራክቲስ ስለማድረግ በወድም ባልወድም ማትስ በየቀኑ ፕራክቲስ አድርግ ነበር ማለት ነው። በጣም የሚከብደ የማትስ ክፍል ወይም ሌሰ ምን ነበር እንዴት ሳጠናው? ያ በጣም የሚከብደኝ ለማለት ቢከብደኝም ነገር ግን ከሌሎች ዩኒቶች ከሌሎች ቻፕተሮች አንፃር ትንሽ ግር የሚለኝ ስታቲስቲክስ ነበር። ቢኮዝ ረዣዥም ጥያቄዎች ነበሩ ብዙ ረዣዥም ፎርሙላዎች ነው ያሉት እና እነዚህን እንትን ለማለት ትንሽ ጊዜ አልሰጠትም ነበረ ከዛ በኋላ ግን በፈተናዎች በምን እዛ ኮንሰፕት ላይ ክፍተት እንዳለኝ በተረዳኝ ጊዜ፣ በቃ ሴሚስተር ብሬክ ላይ ጥር ወር ላይ አንድ ሳምንቴን ዴዲኬት አድርጌ ስታቲስቲክስ ጥያቄዎችን እየሰራሁ እና ደግሞ ፎርሙላዎችን እንዳለ በአንድ ቴብል ውስጥ አድርጌ ሙሉ ትኩረት የሰጥችውን ብዬ ከዛ በኋላ ግን ያንን ችግር መቅረፍ ች ያለው እንግዲህ ያው ስታቲስቲክስ ነበር። ሌሎች ኮንሰፕቶች ቀላል ነበሩ። ከሌሎቹ የትምህርት አይነቶች አንፃር ለማትስ የምትሰጠው ትኩረትና ጊዜ ምን ያህል ነበር? ከምንስ የመነጨ ነው ብለህ ታስባለህ? ያ ለማትስ የምሰጠው ትኩረት ለማትስ ከፍተኛ ነው ከሌሎቹ ትምህርቶች አንፃር ግን ከጊዜ አንፃር ግን አብዛኛውን ጊዜ የሚወስድብኝ ባዮሎጂ ነበረ ቢከዝ ሽምደዳ ስለሆነ ደጋግሞ ደጋግሞ ካልተባለ ይረሳል ነገር ግን ማት አብዛኛውን ትኩረቴን የምሰጠው ማትስ ነበር ቢከዝ ከልጅነቴ ጀምሮ ቁጥር ላይ ጎበዝ ነበርኩኝ እና ኢንጆይ አድርገዋለሁ ማት ስንሰራ ኦልሞስት እንደ ጌም ነው እንትን የምለው ለዛ ማት ከፍተኛ ትኩረቴን ሰጠው ነበር ነገር ግን ብዙም ኤግዞስቲንግ አልነበረም ቢከዝ እንዳልኩ ፕራክቲስ ነበረ ኢንጆይ ነበር የማደርገው። ብዙ ጊዜ ይሄን በመዘጋጀት ጊዜ የምታጠፋው የመማሪያ መጽሐፍ ጥያቄ በመስራት ነው ወይስ ያለፈው ዓመት የማትሪክ ጥያቄዎችን በመስራት ነበር? ያ፣ ከሁለቱም ይልቅ ቅድም እንዳልኩኝ አብዛኛውን ጊዜ የማጠፋው ከትምህርት ቤት የሚሰጡን ጥያቄዎች ላይ ነው። በየቀኑ የቤት ስራዎች ይሰጡናል፣ የምንማረው ኮንሰፕት እንዲሁም ደግሞ ወርክሽት ይሰጠናል ከዘጠኝ እስከ አስራ ሁለት ከተለያዩ ቶፒኮች የመጡ ወርክሽቶች ይሰጡናል እነዛ ላይ ነበር አብዛኛውን ጊዜ የማጠፋው። ከዛ በመቀጠል ደግሞ የአምናን ያለፉ አመታትን የአስራ ሁለተኛ ክፍል መልቀቂያ ፈተናዎችን እንደ ሙከራ ፈተናዎች እነሱ ላይ ነበር አብዛኛውን ጊዜ የማጠፋው። ማትስ ላይ ስንመጣ መማሪያ መጽሐፍ ላይ ያሉት ጥያቄዎች ግን ቀለል ያሉ ናቸው አንደኛ ነገር፣ ሁለተኛ ነገር ደግሞ ብዙም ለእንትን የሚያዘጋጁ ናቸው ብዬ አላምንም በግሌ ማትሪክ ለአስሮቲንግ፣ ለኢንትራንስ የሚያዘጋጁ ናቸው ብዬ አላም። ነው የማትስ ፎርሙላ ስትሸመድድ በፈተና ጊዜ እንዳይረሳ የምትጠቀመው ቴክኒክ ምን ነበር? ያ ማትስ ይረሳል፣ ለመሸምደድ የሚከባድ ነው፣ ቢሸመድድም ይረሳል። ፕራክቲስ ይጠይቃል። ሁልጊዜ ፕራክቲስ ማድረግ ፕራክቲስ ማድረግ እና ደግሞ እንዳንረሳቸው ደግሞ ማስተያየት፣ ፎርሙላዎችን ሁለት ተቀራራቢ ፎርሙላዎች ሲኖሩ አንደኛው ፎርሙላ ከሌላኛው ፎርሙላ በምንድን ነው የሚለየው፣ በምን ሲገናኛሉ የሚለውን ትማረቅ እና ደግሞ ከሱ በበለጠ ደግሞ አንድን ማትስን እንደ ቁጥር ብቻ ሳይሆን እንደ ኮንሰፕት አንደርስታንድ እንድናደረገው ፎርሙላዎቹ እንዴት ድራይቭ ተደረጉ የሚለውን ፎርሙላውን ስናጠና እንዴት ድራይቭ ተደረጉ የሚለውን ለማየት ብንሞክር እንረሰዋለን ብዬ አንረሰውም ብንረሳው እንኳን ፈተና ላይ ኤግዛክትሊ ፎርሙላውን ብንረሰው እንኳን ራሳችን ድራይቭ ማድረግ አይከብደንም በፈተና ሰዓት ላይ እንዴት እንደመጡ ከሸመደደ ማለት ነው። በጣም ከባድ የሆኑ ፕሮብሌም ሶልቪንግ ጥያቄዎች ሲገጥሙ ምንድን ነው የምታደርገው? ዩዥዋሊ ከኛ ሌቭል በላይ የሆኑ ጥያቄዎች አያጋጥሙም። መማሪያ መጽሐፍም ላይ ኢንትራንስም ላይ ከኛ ሌቭል በላይ የሆኑ ጥያቄዎች አይኖሩም። ነገር ግን ሜይ ቢ ከተለያዩ ኦንላይን ሶርሶች ከሌቭላችን፣ ከእኔ አቅም በላይ የሆኑ ጥያቄዎች ሲያጋጥሙ ምንድን ነው የማደርገው ፈርስት ሀንድ ሄጅ አስተማሪ ነው የምጠይቀው። ሂሳብ አስተማሪ በጣም በጣም በማትስ ላይ እንትን ያለው ሰው ነው ልምድ ያለው ሰው ነው። እና ማንኛውም አይነት ጥያቄ ሲኖረኝ እሱን ጠይቀዋለሁ። እናም እንደሚመልስልኝም እርግጠኛ ነው። ጊዜ አጠቃቀምህ እንዴት ነበር? ከአጠናንና ከጥናት ሰዓትን ከመጠቀም አንፃር፣ ያ ታይም ማኔጅመንት ለሰክሰስ በጣም ወሳኝ የሆነ ነገር ነው። ማንኛውም ሰው ጊዜውን በአግባቡ ካልተጠቀመ ያሰበውን ነገር ማሳካት አይችልም። ወደ እኔ ጊዜ አጠቃቀም ደግሞ ስንመጣ ስሊፕ ስኬጁሌን ጨምሮ በቃ ፕሮግራም ለማድረግ ሞክር ነበረ። ሁልጊዜ ሩቲን የሆነ እንትን ማለት ነው። በቀን ቅድም እንዳልኩት ቢያንስ ለሁለት ሰዓት አጠና ነበረ። እና ዩዥያሊ እያንዳንዱ ሰው ሲያጠና ሴትል አድርጎ ማጥናት የሚችልበት ሰዓት የተለያየ ነው። እኔ ሁሌ የማድረገው ምንድነው? ሞርኒንግ ፐርሰን ነኝ። ለሌት አስር ሰዓት ቢያንስ እነሳለሁ። ከዛ ትምህርት ቤት ስኬድ ድረስ የምዘጋጀውን ዝግጅት ምናምን አድረግ ነበረ እና በቀን ቢያንስ ለሁለት ሰዓት አጠና ነበር። ጥያቄዎች በምትሰራበት ጊዜ ትኩረት የምታደርገው ምን ላይ ነው? በፍጥነት መጨረስ ወይስ ትክክለኛነት መልስ? ሁለቱም ከሆነ ደግሞ እንዴት ሁለቱን እኩል ማስኬድ እንችላለን? ያ እኔ ትኩረት ማድረገው አክቹዋሊ እንትን ላይ ነበር፣ ፍጥነት ላይ ነው። ወደ ማትስ ስፔሲፊካሊ ማትስ ላይ ማትስ ሴንተርድ ከሆነ ፍጥነት ላይ ነው እኔ ትኩረት ማድረግ። ዘጠነኛ ክፍል አስረኛ ክፍል ላይ ሰው ሲፈጥን ይሳሳታል፣ አይደለም ሰው ሲፈጥን፣ እኔም በጣም ነበር የሚሳሳተው። እንደውም አስተማሪዎች ሁሉ ፈተና ላይክ ሲገባብኝ ስለምትቸኩል ነው የሚሉኝ ነበር። ከዛ በኋላ ግን 11 ስገባ፣ ከዛም ከ11 ደግሞ 12 ስገባ ደግሞ የበለጠ ከፍጥነት ጋር ደግሞ ኤፊሸንሲ ላይክ አኩራሲ ደግሞ እየጨመረ ይመጣል ማለት ነው። በፍጥነት በሰራኝ ቁጥር በዛው ፍጥነት ደግሞ ጥያቄዎችንም በትክክል እየሰራው ይመጣው። ከዛ ፋይናሊ እንግዲህ ውጤቴ በጣም እየተስተካከለ መጣ ማለት ነው። ፍጥነቱ እንዳለ ነው። ተማሪዎች ለማትሪክስ ሲዘጋጁ በፍጹም መዝለል የሌለባቸው ቶፒኮች ምንድን ናቸው? ያ ማትስ ላይ ጭራሽ መዝለል ያለባቸው ቶፒክ የለም። ሁሉንም ቶፒክ ፎከስ አድርገው እንትን ማለት አለባቸው። እኩል ባይሆንም ግን ለእነሱ ዊክነስ አለብን ብለው የሚያስቡትን እንትን ሁልጊዜ ፕራክቲስ ማድረግ አለባቸው። ብዙ ተማሪዎች በጣም እንደ ከባድ የሚያዩት የማትስ ቶፒክ ሆኖ አንተ ግን በቀላሉ ያጠናኸው ነገር ምንድነው? ካልኩለስ ካልኩለስ ፕሮበብሊ፣ ሊሚት፣ ዴሪቬቲቭ እና ኢንቴግሬሽን። ብዙ ተማሪዎች ከባድ ነው ምናምን ይሉ ነበር፣ እኔ ግን እንደ ኤክስፔክቴሽን ያልነበረ ግራፎቹን ምናምን ቪዥዋላይዝ ማድረግ ስጀምር የሳልኩ ምናምን ማጥናት ስጀምር ኮንሰፕቱን አንዴ ከተረዳት በኋላ ፎርሙላዎች ብዙም የሚከብዱ አልነበሩም ሶ ሜይ ቢ ተማሪዎች ማትስ በሚያጠኑ ጊዜ ብዙ ጊዜ የሚሳሳቱት ነገር ምንድን ነው? በሚያጠኑ ጊዜ የሚሳሳቱት ነገር በተደጋጋሚ ፕራክቲስ አለማድረግ፣ ኮንሰፕቱ ገብቶኛል ብለው ከዛ በኋላ መተው። እንዲሁ ከዘጠነኛ ክፍል ጀምሬ እያጠና ነው ይሉና፣ ከዛ አንድ ጊዜ ነምበር ሲስተምን ካጠኑ በኋላ የሆነ ሰዓት ላይ ሲደርሱ፣ በቃ ሪሌሽን ፋንክሽን ሲደርሱ፣ ነምበር ሲስተምን ተመልሰው ካላዩት የፓርት ይረሳቸዋል ማለት ነው። እና በተቻለ አቅም ጥያቄዎችን ዴይሊ ጥያቄዎችን በምንሰራ ጊዜ ከሁሉም ቶፒኮች ያማከሉ ጥያቄዎች ቢሆኑ ቶፒኮችን አንረሳቸው። ለማትስ ጥያቄ መስራት ብቻ በቂ ነው ብለህ ታስባለህ ወይስ መጠናት የሚገባቸው ቲዮሪ ፓርቶች አሉ? አሉ እንጂ በደምብ ቢኮዝ ጥያቄዎቹ እንዳለ ቁጥሮቹ እንዳለ የሚመነጩት ከቲዮሪ ፓርት ነው። ከሆነ ችግር ነው ከሆነ ችግር ነው የሆነ ሶሉሽን ተብሎ ማትስ የመጣው እና ሁላ እኔ ሳጠና ኖት ሁላ እያያዝኩኝ ያጠና ነበር። ኖት በሚያዝ ልክ የሚጠኑ ኮንሰፕቶች አሉ ማለት ነው። ለዚህ ላስመዘገብከው ላቅ ላለ ውጤት ዋን ጎልደን ሩል ሼር ብታደርገን። ኮንሲስተንሲ፣ ጽናት። አንዴ ከጀመርን በኋላ አለማቋረጥ። አርፍደንም ልንጀምር እንችላለን። ነገርግን ግን አንዴ ከጀመርን በኋላ አለማቋረጥ ሩቲን በሆነ መንገድ በየጊዜው በየራሳቸውን ታይም ኢንተርቫል ኮንሲስተንትሊ መቀጠል። በመጨረሻም የ2018 የኢንትራንስ ተፈታኞችን በምን ለማገዝ አቅደዋል? አሁን አዲስ ለሚመጡት ለ2018 ዓ ም ተፈታኞች ኢንትራንስ ትሪክስ ባዘጋጀው አፕሊኬሽን በመረዳዳት እንግዲህ እነሱንም ለመደገፍ እንደ እኔ መቶ እንኳን ማምጣት ቢያቅታቸው ፓሲንግ ማርክ እንዲያመጡ ተማሪዎችን ለመደገፍ አቅጃለሁ።